ሰላም ጤና ይስጥልን፣ እንዴት አላችሁ? ሰላምታ ባላችሁበት ቦታ ይደረሳችሁ። ዛሬ ደግሞ አንድ አዲስ ሀሳብ ይዤላችሁ መጥቼአለሁ። በተለይ በተለይ ደግሞ ለወደፊት ማግባትን የምታስቡ ወንዶች መሆናችሁ፣ ሴቶች፣ ልጅ መውለድ አለመቻል በትዳር ውስጥ በጣም ብዙ ሺህ ሰዎች እየተለያዩ ካሉባቸው ችግሮች አንዱ ልጅ አለመውለድ ነው። አንዳንዶቹ ወጥቶላቸው ተለያይተዋል። አንዳንዶቹ ግን ወይ አልኖሩ ወይ አልተለያዩ። በእሷ ሰበብ እሱ እየተጎዳ ነው። በእሱ ሰበብ ደግሞ እሷ እየተጎዳች ነው። ልጅን የሚሰጠው እግዚአብሔር ነው። አንተ ማድረግ የሚገባህን ነገር ታደርጋለህ። እንደ ባል ከቻልከ ከቻልክ መጀመሪያ ሚስትህን አስመርብራት፣ ወይ ደግሞ ባለቤትሽን አስመርብራት። ይሄን ምንም ስል በነገራችን ላይ ይሄ እምነትን ሊያሳጣ ይችላል ግን፣ የባለቤትን የደም አይነት ማወቅ ባለቤት መውለድ ትችላለች አስችልም፣ ኤችአይቪ ፖዚቲቭ ናት አይደለችም፣ ባለቤት ኤችአይቪ ፖዚቲቭ ነው ወይስ አይደለም። የደም አይነቱ ምንድን ነው? መውለድ ትችላላችሁ? የአንቺና የእሱ የሆነ ቦታ ላይ በጋራ ማውራት ያለባቸው ነገሮች አለ። የሆነ ቦታ ላይ ማውራት የሌለባቸው ነገር አለ። መጠየቅ ያለብን ነገር አለ። የሆነ ቦታ ላይ ለምሳሌ የፈለግከው ነገር የመጠየቅ መብት አለ። ምን ላይ ሳታገባት በፊት በላጤነት እያለ እሷን የራስ ሳታደርጋት በፊት ገና በጓደኝነት እያሉ ሚስት ሳታረጋት መጠየቅ ትችላለ። እንመርመር ማለት ትችላለ። ስለ ገንዘብ ያልሽን አስተሳሰብ ልወቅ ማለት ትችላለ። ስለ እያንዳንዱ ነገር መጠየቅ ትችላል። አንቺን ብትሆኚ ባለቤትሽን ከጋብቻ በፊት ባለቤቷን ሴክሹዋል ነገር ላይ ያለውን ነገር ብትጠይቀው ችግር አይደለም። በግልጽ ቢነጋገሩ እኔ ይገርመኛል። አንዳንድ ጊዜ ስለ ሴክስ ማውራት ብልግና ስለ ሴክስ ደግሞ አለማውራት ጨዋነት። እቤቷ ስትገባ እኮ ሴክስ ላይ ምን አይነት ሴት እንደሆነች እሷና እግዚአብሔር እና ያ ሰው ያውቃሉ። ምን አይነት ሰው እንደሆነ እሱና እግዚአብሔር እና ያ ሰው ያውቃሉ። ነገር ግን እዚህ ፊትለፊት ላይ ይሄ የሆነ እንደ ብልግና አይነት ነገር፣ ብልግና ያለ ቦታው፣ ብልግና በቦታው፣ ነገር ግን ምንም ነገር ብልግና አይደለም። ለምሳሌ ባልና ሚስት ሆነው መኝታ ላይ ተቃቅፈው ከሚስት ከባሏ ጋር ብትደሰት ኃጢአት አይደለም። ባል ከሚስቱ ጋር ብትደሰት ኃጢአት አይደለም። ነውርም የሆነው መቼ ነው? ከትዳር ውጪ ሲሆን እንጂ ቤት ውስጥ ግን ሚስት ከባለቤቷ ጋር ባል ከሚስቱ ጋር የሚያደርገው ነገር ምንም ነውር የለም፣ ቢያወራም ነውር የለውም። ዞሮ ዞሮ ነጥቤ ምንድን ነው? እሱ ሳታገባት በፊት በግልጽ አለመናጋገር ካገባሃት በኋላ ደግሞ ይሄ በግልጽ ሊነጋገር እንደፈለገ ሰው መምሰል ልክ አይደለም። ለምሳሌ ከጋብቻ በፊት ስለ መውለድ ማጣራት ትችላለህ፣ ስለ ሴክሹአል ፍላጎቷ ማጣራት፣ ስለ ትራማዎቿ ማጣራት ትችላለህ፣ ስለ እይታዋ፣ ስለ አመለካከ፣ ስለ እያንዳንዱ ነገር ማጣራት ትችላለህ ካገባሃትና ሚስት ከሆነች በኋላ መጠየቅ ለምሳሌ፣ ልጅ ለመውለድ ሞክራ የባለቤት ችግር ነው ተባለ፣ እሷ መውለድ አትችልም ተባለ። ይሄንን ነገር ተፈጥሮ የሰጣትን ነገር ነው። በቃ ለእሷ ልጅ አልሰጠም፣ ለሁሉ ልጅ ደግሞ አይሰጠም። እኔ በነገራችን ላይ እዚህ ጋ እንድትታረሙ ል የሚፈልገው አደራ መላችሁ፣ ሁሉ ትዳር አይሰጠም፣ ሁሉ ሚሊዮነርነት አይሰጠም፣ ለሁሉ ውበት አይሰጥም፣ ለሁሉ እውቀት አይሰጥም፣ ለሁሉም ልጅ አይሰጥም። በጣም ብዙ ሺህ ሰው የሚሸወደው እዚህ ጋር። ለሁሉ ቁመን አይሳካም፣ ለሁሉም ንግግር አይሳካም። ዝምተኛ ሰዎች የሉ መናገርም የማይችሉ በጣም እየጣሩ ዕድሜ ልካቸውን ሰርተው ሊያልፍላቸው ያልቻለ ሰው የለ። እሱ ራሱ ስኬት ነው በነገራችን ላይ በህይወት ካለ ሞክሮ ሞክሮ ሞክሮ ዛትማች ካልተሳካለት ግን፣ ሰውየው ጤነኛ ሆኖ በስሜትም በሃይማኖትም በሰውነትም ካለ እሱ ራሱ እኮ ስኬት ነው። መጽሐፍ ቅዱስ ያልወለዱ ማዕፀኖች የተባረኩ የሚባሉ በዘመን ይመጣል ይላል። ስለዚህ ቅዱስ ጳውሎስ ራሱ መጽሐፍ ቅዱስ ላይ ቢቻላችሁ እንደኔ ነው ካልቻላችሁ ግን፣ አንድ ሴት አንድ ዞሮ ዞሮ ነጥቤ ምንድነው መውለድ ያልቻለች ሴት ካገባሃት በኋላ መውለድ እንደማትችል ካወክ፣ ካገባሹ በኋላ መውለድ እንደማይችል ካወክ፣ በቃ እሱ ያንቺ ስጦታ እሱን ተቀበለሽ መኖር በጣም ትልቅ በረከት ነው። በጣም ትልቅ ጸጋ ይገባኛል። መውለድ ልትጓጉ ትችላለሽ። መውለድ ልትጓጓ ትችላለ፣ ልትፈልግ ትችላለ። ቤተሰቦች፣ እናት፣ እህት፣ ወንድም፣ አጎት፣ ዘር ማንዘሮች እንዳለ እንደ ዘር ሳተካ በጣም ብዙ ነገር ልትባል ለሁሉ ዘር መተካት አይፈቀድ ማለት ለሁሉ አደጋ የተሰጠ ነገር። እኔ አንድ የገጠመኝን አጭር ነገር ልንገር። ሁለት ዓመት ለመቆየት ሚስጥሩ ምንድን ነው? ባለቤቴን እወደዋለሁ ግን የሞቀ ቤቴ ልበተን ነው። ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ? ለማንም የማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ። የቴጄ ስለምትሉ እኛ ጋር አንድ መፍትሄ አለ። መልሕቅ በመልሕቅም በፍቅርና በትዳር ሕይወት ላይ የመማከር አገልግሎትን ማግኘት ትችላላችሁ። በ0977 45 ላይ ደውሉልን። በጣም የምታስደንግጥ በጣም ጨዋ ስነስርአት ያላት ሴት ያገኝና አንድ ከስተመራችን ለእኔ ምንድን ያለኝ እንደው፣ አደራ እኔ በህይወት የተሳሳትኩትን ለእኔ ማንም እንዳይሳሳት ከኔ ሰው ይማር ንገረልኝ። ለከስተመሩ አሁን ባለው ህይወቱ ላይ ሊያማክር መጥተው እና ምን ቢለኝ ጥሩ ነው? በጣም የምታስደነግጥ በምንም ነገር እኮ አልኩ፣ ሰው በዚህ ደረጃ ፐርፌክት ይሆናል እንዴ እስከምትል ድረስ የምታስደነግጥ ሴት እግዚአብሔር ሰጠኝ። ግን መውለድ አትችልም። በምንም ነገር እኔና እሷ ለአመታት ተነጋግረን አናውቅም። እኔ ደግሞ ሳላገባ በቃ በየመንገድ ያለ ህፃን ምስም ሰው ነኝ። በቃ ቤተክርስቲያንም የትም የትም ሄጂ ልጅ ሳይ በቃ ማብድ ሰው ነኝ። እንደዚህ አይነት ሰው ሆኜ ልጅ እግዚአብሔር አልሰጠኝም። ጭቅጭቁም ሲበዛ፣ ንትርኩም ሲበዛ ፀባይ እየተቀየረ መጥቶ በቃ ምንም ሀሳቤ ቤት ውስጥ ሳይሆን ሲቀር እንደ አጋጣሚ ውጭ ላይ አንድ ሴት ተዋወቅኩኝና ከባለቤቴ ደብቄ እዚህ ሴት ጋር መገናኝ ጀመርኩኝና በጣም በሚያስደነግጥ ሁኔታ የሚስቴን ድክመት ይችኛዋ ሴት ታውቃለች እና ወዲያውኑ በብርሃን ፍጥነት አረገዘኝ። ገና ከእሷ ጋር ጉነ ጀምረን ሶስት ወር ሳይሞላ በቃ አረገዘኝ። ልጅቷ ወለደች፣ መደጋገብ ጀመርኩ። ከዛ ከሆነ ጊዜ በኋላ ሚስት ያወቀች አለ። እኔ መጀመሪያም ብዬክ ነበረ፣ አንተ አስገድደኸኝ እንጂ በቃ ቢያንስ አንተ መውለድ ትችላል፣ ሂድና ውለድ፣ ወይ ደግሞ እኔን ፍታኝና ሌላ ሰው አግባ። አንተ ልጅ በጣም ጉጉትክ፣ እኔ ከኔ ጋር የሆንክ እሳቀቃለሁ። ከኔ ጋር ሆኖ እሱ የሚለኝ ምንድን ነው? ከእሷ ጋር ሆኜ ልጅ ሳይ ሄጂ ሁሉ ስማለሁ፣ የሰው ሰው ምን ያህል ልጅ ቢወድ ነው ታዲያ ለምን አይወልድም እስከሚባል ድረስ ሰባት ዓመት ከእሷ ጋር ከቆየ በኋላ፣ እሷን ሲያገባ 33 ዓመቷ ነበረ። አርባ ዓመት ሞላት እሷ ከሰባት ዓመት በኋላ። እዛ ቤት ሁለተኛ ልጅ ወለደ። እሷ አልፈልግህም ብላ ሰውየውን ፈታችው። እና አሁን ስንት ዓመት ነው የሚለው? አስራ ምናምን ዓመት ሆኗል። እዚህኛው ቤት ነኝ ያለሁት እና እኔ ለኦዲየንሶቼ አንድ ነገር በላቸው። እንግዲህ አሁን ስልሳ ቤት ነው። እግዚአብሔር የተረገመ ልጅ ከሚሰጣችሁ ልጅ አይስጣችሁ። እጄ ነው እንደዚህ ዘርግቼ አሜን ያልኩት እንደዚህ ዘርግቼ ነው እግዚአብሔር የተረገመ ልጅ ከሚሰጥ ልጅ አይስጣ። እዚህ ቤት ልጆ ልጅ ያለው እግዚአብሔር ልጆቹን አሁን የሚያሳድጋቸው፣ ግን በዚህ ደረጃ መጥፎ ነው እንዴት እስከምትል ድረስ መክሬ መክሬ መክሬ መክሬ ያቃተኝ ሁለት ወንዶች ልጆችና አንድ ሴት ልጆ ልጅ አንዱም እንኳን ምናልባት የኔ ችግር የጭንቅላት ችግር ከሆነ ጉዳዩ ሄሄ ነው ብሎ እኔም ራሴ ማመን እስከሚከብድ፣ አንዳንዴ የእግዚአብሔር ቁጣ ነው እስከምትሉበት በጣም ብዙ ነገር ፊል አድርጌያለሁ። እሱ ሲያወራ አንዳንድ መሰላቸው ፕራክቲካሊ ህመሙን የሚያቆሰው ሲያወራ እና ህመሙን የማያቅሰው ሲያወራ ኩላ በጣም የሚያሳዝነው፣ ሌላ የመጨረሻ ታሪክ ደግሞ ንገራቸው። ያቺ ሚስቱ ሞታለች። በጣም ህይወቱን ደግሞ በእንባ እንዲሞላ የሚያደርገው ደግሞ ያቺ የመጀመሪያ እንደ እንደህት እንደ ጓደኛ ልጅ የምታስረሳ ሴት ናት። የሚገርም ስብዕና ያላት፣ የሚገርም እርጋታ፣ የሚገርም ሞያ፣ የሚገርም ጨዋነት፣ የሚገርም ታማኝነት ያላ ሴት ነች። ይሄንን ትቼ ሚስሌ ላይ ወስልቼ ከዛ በኋላ ልጆ ልጄ እኔ በነገራችን ላይ የሰው ትዳር የምታማግጡ ሰዎች አስቡ። አንደኛ በልጅም አትባረኩ። አንድ ሴትና ሁለት ወንዶች ወልዳለች፣ ግን አልተባረቁ። ራሷ አባትየሆ የሚናገሩ በህይወቴ ሰው የተረገመ ሰው ይባል ብትል የእኔ ልጆች ናቸው ተናግረ የማይሰሙ ድንጋይ። ትምህርት ቤት ስንት ቀን ወላጅ እንደሄድኩኝ እና ምንድን ነው ነጥቤ ባጭሩ፣ ልጅ በትዳር ውስጥ አግብታችሁ እግዚአብሔር ካልሰጣችሁ ይህንን አያድርግባችሁ። የምትችሉትን በህክምናው ዓለም ወንድ ልጅ ከሆንክ በአንተ ችግር መቼም እሷ መለማመ አንተ ካልፈለግ እሷ ልትፈልግ ትችላለች። ተከታተል። እኔ አንዳንድ ወንዶች ይገርሙኛል። መውለድ እየቻለ መከታተል አይፈልግም። መውለድ እየቻለ ህክምናውን መከታተል አይፈልግም። ኦቨር ግን ሄዳችሁም ያን በጣም አደጋ። አሁን ለምሳሌ አንዳንድ በጣም ከበድ የሚለዋሉ ህክምና ላይ ያሉ ሰዎች የሚያውቁ ሰዎች አሉ። በጣም ከበድ ያለ ሪስክ ወስደው ልጅ የሚወልዱ ሰዎች ያ ፌር ነው ብዬ አለም ሙያተኞቹ እዚህ ላይ ኮመንት ሊሰጡት ይችላሉ። በተቻለ መጠን ግን በህክምና ሴቷ መከታተል ከቻለ ብትከታተል ችግር የለውም። ወንዱ መከታተል ከቻለ ቢከታተል በራሱ ችግር የለም። ነገር ግን እግዚአብሔር ያልሰጣትን አንተ ምን አድርጌ ነው የምትላት? እግዚአብሔር ያልሰጠውን ምን አድርጌ ነው የምትዩ? ይሄ የሱ ስጦታ ብቻ አይደለም። ባልና ሚስቶች አንድ ስጋ ይሆናሉ በጋብቻ ሰው የእሱ ችግር ያንቺ ችግር ነው፣ የእሱ ድክመት ያንቺ ድክመት። ስለዚህ እግዚአብሔር የተባረከውን በጋብቻቸው ከሰጣችሁ ይስጣችሁ፣ ካልሰጣችሁ ደግሞ አሜን ብላችሁ ተቀበሉ። ህይወት ብዙ ነገር አሜን በማለት ነው። አንዳንዴ እያወቅህ አሜን ብለን፣ አንዳንዴ ባለማወቅ አሜን እያልክ አንዳንዴ ፊት ለፊትም፣ አንዳንዴ ከጀርባ አንዳንዴ በተዘዋወሬም በቃ አሜን እያልክ እየተቀበልክ ነው። እንደዛ ከሆነ ብቻ በሰላም በጤና በደስታ ልትኖር ትችላል። ስለዚህ በተቻላችሁ በተቻላችሁ መጠን ይህን ቪዲዮ የምትከታተሉ ክፍለ ሀገርም አዲስ አበባ ውጭ ሀገርም ያላችሁ ሰዎች እግዚአብሔር ከሰጣችሁ ይባርክላችሁ ልጆቻችሁ ትዳራችሁ፣ ካልሰጣችሁ ግን አይምሯን ባታስጨንቅ። ወደ አይደለም እንደዛ ይሆነችው ወዶ አይደለም እንደዛ ይሆነ። በነገራችን ላይ ዛሬ ሰው ላይ የምናወራው ነገኛ ላይ ነው። እና እግዚአብሔር የተባረከ ትዳር ይስጣችሁ ላላገባችሁ መልካም ትዳር፣ ያገባችሁ ደግሞ እግዚአብሔር ቤታችሁን ሰላም ትዳራችሁን ሰላም ህይወታችሁን ሰላም ንብረታችሁን ሰላም ንግዳችሁን ሰላም ልጆቻችሁን ቤታችሁን ሰላም እግዚአብሔር ያደርግላችሁ። መግባባት ያቃታችሁ ሰዎች ደግሞ ሰላም፣ ጤና፣ ፍቅር፣ ደስታ ያለበት ቤት እግዚአብሔር ያደርግላችሁ። በጣም አመሰግናለሁ። እንግዲህ ሰኞ ዕለት የሚጀመር ስልጠና አለ፣ ሚያዚያ 13 በፋሲጋ ማግስት ከምሽቱ ሦስት ሰዓት እስከ አራት ሰዓት ኦንላይን፣ ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያሉ ባለና ሚስቶች መስመር ላይ ገብተው ስለ ፍቅር ህይወታቸውና ስለ ትዳር ህይወታቸው የሚማከሩበት ስልጠና የሚወስዱበት ልዩ ስልጠና ነው። ጥቂት ቦታዎች ይቀሩናል። ይህን ቪዲዮ ለዘመር፣ ለጓደኛ፣ ለቤተሰብ ሼር አድርጉላቸው። ለበለጠ መረጃ 0977450 ላይ ደውሉ። እንዲሁ የትዳር ኪም መጽሐፍ አለ። መጽሐፉን ያልወሰዳችሁ ሰዎች መጽሐፉን መግዛት ትችላላችሁ። አመሰግናለሁ።